በስመ አብ ወወልድ ወመንፈስ ቅዱስ አሀዱ አምላክ አሚን። ይህ እምነ ባሃትዩብ ነው። በዛሬው ዕለት ጥንተ ስቅለቱ ለክርስቶስን ይዘንላችሁ መተናል። ለዓለም ሁሉ ድህነት መድሃን ያለም ኢየሱስ ክርስቶስ መጋቢት በባተ በሃያ ሰባተኛው ቀን በመስቀል ላይ ተሰቀለ። በክርስቶስ ክርስቲያን የተባለ ልጆቹም ይህን እናዘክር ዘንድ አይን ልቡናችን ወደ ቀራንዮን ናንሳ። በዮሐንስ ወንጌል ላይ እንደ ተጻፈው አይሁድ ጌታችን ኢየሱስ ክርስቶስን ሊይዙት ወደ ጌቴሴማኒ በመጡ ጊዜ ማንን ትፈልጋላችሁ ቢላቸው፣ የናዝሬቱን ኢየሱስ እንፈልጋለን ሲሉት፣ እኔ ነኝ ቢላቸው ከአንድ በቱ የወጣውን መለኮታዊ ቃል ብቻ መቋቋም አቅቷቸው መሬት ላይ ወድቀው ተዘርረዋል። የዮሐንስ ወንጌል ምዕራፍ 18 ቁጥር 1። የጌታችን ሞቱ በፍጹም ፈቃዱ እንደሆነም በዚህ እንረዳለን። ስለዚህም የጌታችን የኢየሱስ ክርስቶስ ፍጹም ትዕግስት አንክሮ ይገባል። ዓለምን በመዳፉ የያዘ አምላክ በአይሁድ እጅ እንደ ሌባ ተያዘ። ሰራዊተ መላእክት ለምስጋና በፊቱ የሚቆሙለት መድኃኔ ዓለም እርሱ ሊፈረድበት በፍርድ አደባባይ ቆመ። በእስራት ያሉትን የሚፈታ እርሱ በብረት ችንካር ተቸነከረ። ሰማይን በከዋክብት ምድርንም በአበባ ያስጌጠ እርሱ ግን የእሾህ አክሊል በራሱ ላይ ደፉ። ዓለምን ሁሉ በቸርነቱ የሚመግብ እርሱ ተጠማሁ አለ። አይሁድ በምቀኝነት ጌታችን ኢየሱስ ክርስቶስን ለመስቀል ከያዙት በኋላ እሾህ ያለው አክሊል ሰርተው ከፍላት አግብተው በጉጠት አንስተው ኢየሱስ ናዝራዊ ንጉሥ ነህና ዘውድ ይገባሃል ብለው በራሱ ላይ ደፉበት። ራሳቸውን እንደ መሮ ወርዳቸውን እንደ ሞረድ አራት ማዕዘን አሰርተው ቁመታቸውን ክንድ ከስንዝር ስለታቸውን እንደ ወስፌ አድርገው ችንካር ሰርተው በሱቅረት አግብተው በጌታችን በራሱ ላይ ቢመቱበት ስጋ ለስጋ ገብቶ መሀል ልቡን ወጋው። አክሊለ ሶኩን በራሱ ላይ አድርገው ሲያበቁ ከቤት ወደ አደባባይ ያመላለሱ ንጉሥ ሆይ እያሉ ምራቃቸውን እየተፉበት ተዘባበቱበት። መስቀል አሸክመው ከሊቶስ ጥራ እስከ ቀራኒው ድረስ እያዳፉ ሲወስዱት በምድር ላይ ጣሉት። ከኋላ ያሉት ፍጠን እያሉ ገፍትረው ይጥሉታል። ከፊት ያሉት ደግሞ ምን ያስቸኩልሃል እያሉ መልሰው ገፍትረው ይጥሉታል። ከዚህ በኋላ ክፉዎች አይሁድ ቁመታቸውን ክንድ ከስንዝር ስለታቸውን ደግሞ አንድ ወስፌ የሆነ አምስት ችንጋሮች ሰርተው ሳዶር በሚባለው ችንካር ቀኝ እጁን በአላዶር ግራ እጁን በዳናት ሁለቱ እግሮቹን በአዴራ መሀል ልቡንና በሮዳስ ደረቱን ቸንክረው የአዳም ራስ ቅል ባለበት ቀራኒዮ አደባባይ ላይ ሰቅለውታል። የኋሊትም ማስረው አፍንጫውን ደጋግመው ቢመቱት ደቡ በ የኋሊትም ማስረው አፍንጫውን ደጋግመው ቢመቱት ደሙ በመሬት ላይ እንደውሃ ፈሰሰ። ከጌቴ ሴማኒ እስከ አና ቤት ድረስ አስረው የፊተኞቹ ሲጎትቱት የኋለኞቹ እየለቀቁት፣ የኋለኞቹን በተራቸው ሲጎትቱት የፊተኞቹ ይለቁታል። እንዲህ እያረጉ ከመሬት ጋር እያጋጩ አሰቃዩት። ሳውል በእግሩ ሲረግጠው ጌታችን መመለስ ላይቀር ለምን ትረግጠኛለህ? ቢለው ስለዚህ ንግግር ብሎ ሳውል አስገረፈው። በሁለት ግንዶች መካከል አድርገው ከግንዱ ጋር አጋጩት። በእጃቸው ሲመቱት እጃቸውን ስላመማቸው ድንጋይ ጨብጠው ፊቱን ጸፉት። በሽመል ደብድበውታል። በጲላጦስ አደባባይም የጌታችንን ጺሙን ነሽተውታል። ጲላጦስ እንደ ሕጋቸው ገርፈው እንዲለቁት ቢያዝም፣ ክፉዎች አይሁድ ግን ጌታችንን ሲገርፉት አሰቃቂ ግርፋቱን አይተን ልባችን እንዳይራራ ብለው ሰንጠረዥ ገበታ ሰርተው ሲጫወቱ አንዱ ተነስቶ ይገርፍና ሲደክመው ቆጠራችሁን ብሎ ይጠይቃል። አልቆጠርንም ሲሉት ከድካሙ የተነሳ እኔው ልግረፍ እንደገና እኔው ልቁጠር ብሎ ትቶት ሲቀመጥ ሌላኛው ይነሳና እንደዛኛው ሁሉ በተራው ይገርፈዋል። ሁሉም እንዲህ እያደረጉ ጌታችንን ሥጋው አልቆ አጥንቱ እንደ በረዶ ነጭ ሆኖ እስኪታይ ድረስ ስድስት ሺ ስድስት መቶ ስድሳ ስድስት ጊዜ ጽኑ ግርፋትን ገረፉት። በእነዚህ ሁሉ ግርፋቱ ወቅት ሥጋው ተቆርሶ መሬት ላይ ወድቋል። የዓለም መድኃኒት የማዳኑ ምስጢር ምንኛ ድንቅ ነው። ለዚህ ባህሪው አንክሮ ይገባል። አምላካችን እግዚአብሔር በአንዱ ልጁ በጌታችን በመድኃኒታችን ኢየሱስ ክርስቶስ መከራ መስቀል፣ ሞትና ትንሣኤ ከሞተ ነፍስ ይታደገን ዘንድ ፈቃዱ ይሁንልን። አሜን። በስብሀት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዓለመ ዓለም አሜን። ይህ እምነ ባህ ቲዩብ ነው። ሰብስክራይብ፣ ላይክ፣ ሼር ኮሜንት ማድረግን አትርሱ።